እኔ ነው እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም አንዴ እንዲ ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው ወይ ሆዳም ናቸው ወይ ሹመት ፈላጊዎች ናቸው ወይ ምስጋና ፈላጊዎች ናቸው። ቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ፣ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበትም፣ እና እሷ ቤዛ ያልሆነች ማንም የሆነ ሁሉ እሺ እያለች እየታዘዘች፣ አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ፣ ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን ማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ መንገድ የፈለግኩት እሱ ነይ ነይ እምዬ ማርያም ቤዛ ነሽ አሉላለም እመቤታችን ቤዛችን ናት